ሉል ስለ እናቱ እውነቱን አወቀ። ማለት እናቱ ሰናይት እንደሆነች በራሷ አንደበት ነገረችው። ወደ መኝታ ቤቱ እየሩጠች ሂዳ፣ ተፈሪ እንዳትነግሪው እያለ ተከትሎ ከኋላ ከኋላ ሲሄድ እሷ ግን ሩጣ ገብታ መኝታ ቤት ቁጭ ብሎ በነበረበት ሰዓት ነበር። ልዑል ልጄ፣ ስትለው፣ ቆይ ምንድን ነው ምን ሆናችሁ ነው? በሰላም ነው? ችግር አለ? ሲላቸው አይ ችግር የለውም አንቺ ሴትዮ ዩ ነይ ውጪ፣ ሲላት ተፈሪ እዩልህ። ልዑል ልጄ፣ አሁንም ደግሜ ነግርሃለሁኝ ኡነታው ለነግርህ ነው የመጣው ትትሏለች። ምንድነው እውነታ ምንድነው? እሱ ሉል እኔ እናትህ ተክ ነኝ ትግክለኛና ኡነተኛው እና እናትህ እኔ ነኝ ወለድኩህ ትለዋለች። ምን ምን ያሽናል ገባኝ ነው አባዬ የምትሉት ምን እያወራችሁ ነው ሲል እናትህ ነኝ እናትህ እኔ ነኝ ሰናይት ማለት እኔ ነኝ የሞተች ሞተች ተብለህ እየተነገረህ እናትህ ማለትም እኔ ነኝ ትለዋለች አልገባኝም ምን እያወራሽ እንደሆነ አልገባኝም አባዬ ልታስረዳኝ ትችላለህ የውሸት ነበር እናቴን የገደልካት ሲለው በፍጹም አይደለም ልጄ አንቺ ሴትዮ ግን ቆይ ልታሳብጅኝ ነው እንዴ ሲል ተፈሪ ከመኝታ ቤቱ ጎትቶ ያስወጣታል ልዑልም ውጡልኝ አልፈልጋችሁም ሁላችሁም ከዚህ ክፍል ውጡ ሲል ሁለቱንም ያባረራቸዋል ቆይ እነዚህ ሰዎች የምን አስበው ነው? ሊያሳብዱኝ ነው? ሲል አንገቱን ደፍቶ ስቅስቅ ብሎ እያለቀሰ፣ እነሱ ግን ወደ ሳሎን ሁለቱም ተያይዘው ይሄዳሉ። ተፈሪ እውነቱን አንቺ እውነታውን እንድነግረው አይደል የፈለጋችሁት? እውነቱን ነግሬዋለሁኝ። ምክንያቱም እኔም ሳይሽ እንጂ አለመሞትሽን ያመንኩት፣ እንደ ሞትሽ ነበር እኮ የተነገረኝ ለእኔም። የገንዛ ወላጆችሽ ጋራ የሰራሽን ደባ እኔ ምን እንድልልሽ ፈለግሽ? ምን አስተምሬ እንዳሳድገው ፈለግሽ? እታዳ አንቺ ከሃዲ አይሁድ ይሁዳንሽ አንቺ እንጂ ምን እናት ነሽ? አንቺን እናቴ ብሎ የሚቀርብሽ ይመስልሻል? አሁን ሉል እውነታውን ሲያቅ ሁሉንም ነገር አሁን ነገርሽው አይደለ? እኔ ደግሞ የነበረን ሁሉ አስረዳዋለሁ፣ ለልጄ ይላታል። አንችን አይፈልግሽም ሉል። ሉል ከኔ እጅ አይወጣም ከዚህ በኋላ እናትም አባትም ሆኜ ያሳደግኩት አባቱ ነኝ። አንቺ እውነት እናትማ ብትሆኝ ሁሉንም ነገር ችለሽ ልጅሽን ታሳድጊ ነበር። አንች ግን ገንዘብን፣ መራብን፣ መጠመትን ስለማትፈልጊ አፍታም ወንድ ተከተለሽ ዳስፖራ ተከተለሽ ነው እየሄድሽው። ስለዚህ ዛሬ ያ ዳስፖራው ሲሞት ከጎንሽ ሲጠፋ ነው አይደል ልጅ አለኝ ብለሽ የመጣሽው? አሁን ነው እንዴ? አሁን እኮ ሉል ቢርበውም ቢያጣ ቢቸገር ተሸክሞ የሚበላ እንጂ ያንቺን እጅ የሚጠብቅ ልጅ አይደለም። ሉል ግን ደግሞ እኔ አባቱ እያለሁ እንኳን አሁን አይደለም ያንጊዜ ጊዜም አልተራበብኝም። ልጄን እንደምንም ብያሳድገዋለሁ። አንቺ የተረገምሽ ከዚህ ቤት ተወጫለሽ። አቶ ጭም ሲላት እውነታውን እነግረዋለሁ ለልጄ አሳምነዋለሁኝ። ስለዚህ አልወጣም ከዚህ ቤት ትለዋለች። ተፈሪም በንዴት እየሮጠ ወደ መኝታ ቤት ሄድና ሻንጣዋን ልብሷን ሰብስቦ አምጥቶ ፊቷ ላይ ይወረውርላታል። በዛን መሀል ፀደይና አክስቷ በጣም ይደነግጣሉ። ቆይ ምንድን ነው የተፈጠረው ስትል ፀደይም ስትጠይቅ ተፈሪ ሲያወራ ሁሉን ነገር ይሰማሉ። ወይኔ ጉዴ ፈላ እየሉል እናት ናት እንዲህ ይቺ ለካ እኔ ምኗም አላማረኝም ብዬ ነበረ ስትል ፀደይ ብቻዋን ታወራለች ዞር ብላ። ከዛም ተፈሪ በጣም ይናደድና አንቺ ሴትዮ ግን እገልሻለሁ ብሎ አንገቷን ሲይዛት ፀደይ እባክህ ጋሼ፣ ትስበብ ትሆንብሃለች እባክህን ትልና ታስለቅቀዋለች። አሁን ትወጪልኛለሽ ከዚህ ቤት አቶ ጭም ሬሳሽ እንዳይወጣ ሬሳሽ ከመውጣቱ በፊት በዛን መሀል ሉልም ሁሉን ነገር እየሰማ እነሱ ጮኸው ሲያወሩ ስለነበር ሁሉንም እየሰማ ጆሮውን ይዞ ማልቀስ ጀመረ። በዛን መሃል ፀደይ ወደ መኝታ ቤቱ ትሄድ እና ሉል ደህና ነህ ስትለው ፀደይ ደህና ነኝም አልልሽም አይደለሁምም አልልሽም ምን እንደምልሽ አላቅም፣ ግራ ገብቶኛል። ማን ጋ ይሆን እውነታው ያለው ይላታል። አላቅም፣ እውነት ለመናገር እኔ ምንም ግራ እያጋባኝ ነው። የእውነት ግን እቺ ሴትዮ እናቴ ናት እንዴ ሲል እንደሚለው ከሰማሁኝ፣ እርግጥ እናትህ ናት። አሁን ጋሼ እያወራ እየሰማሁት ነበረ። ግን ደግሞ እውነታዊ ያለው ጋሼ ጋ ነው። ሁሉንም ሁሉን ይነግርሃል። ሉል ግን አንተ ተረጋጋ ራስህን አዳምጥ ትለዋለች። አላቅም ፀደይ፣ እኔ እኮ እውነት አብጄ ልብሴን አውልቅ ያልልኩኝም እንጂ እኮ ግን አብጃ አለሁኝ። ሊያሳብዱኝ እኮ ነው ሲል፣ አይዞህ ሉል፣ ጠንካራውን አትሊስት። አሁን እናትህ በሕይወት አለች፣ አልሞተችም እናም ተባክሽን እንደዚህ አጥበይ ፀደይ እየወደድ ኳትኝ። የሞተችዋን እናቴን ነው የምፈልገው። አሁን ላይ ሳላቅ ላጠፋውት ላስቀየም ኳት ለፋንቱ ጸጸቱ ሊገለኝ ነው። አሁን ደግሞ እቺ እናት ነኝ ብላ እየምትመጣው ምን ልሁን ብላ ነው። ግን ደግሞ አላቅም ብቻ ምን እንደምልሽ አባዬ ሁሉንም ነገር እንዲነግረኝ ይፈልጋለሁ። ፀደይ ብቻዬን ትንሽ ብቀመጥ ቅር ይልሻል? ሲላት ችግር የለውም፣ ግን ራስን እንዳትጎዳ አዳምጥ ራስህን ትሏለች በዛ መሀል የፀደይ አክስት የፀደይ ጓደኛ የሆነው ደውሉለት ደዊት ሲደውላት ትሄዳለች ወደ ውጭ። እነዚህ የና ፋንቱን ገደሉ የተባሉ ሰዎች አንደኛው እዛ ሰፈር እንደሆነ እናም ጓደኛው እንደሆነ ስለሚያውቅ ሊጠይቃት ሊያናግራት ፈለገ። እኔ ምልሽ እዩልሽ እኔ ጸደይን ጠይቅያት አለሁኝ እናም ጸደይም እንድትተወው አለያ ደግሞ እውነታውን እንድትነግር ጠይቃት። የአባቴ አባቴ ከሆነ እናቴን የገደላት ብላኛለች። ስለዚህ እነዚህ ሰዎች ደግሞ አሁን ዋናውን ስፈልገው ወንድምየው እንደሌለ ትንሹ ወንድሙ ነገረኝ። ስለዚህ አሁን ምን ማድረግ አለብን? ምናልባት ለምን ይሄን ነገር ለፖሊስ አናሳውቀውም ሲላት፣ በፍጹም ለፖሊስ ማወቅ የለበትም። እኛንን መጨረስ ያለብን አንተ ደግሞ እውነት ለጸደይ ከቆምክ ደግሞ እውነታውን እንድታወጣላት ትፈልግ አደርጋለሁ ግን፣ እንዳልከው ደግሞ ሰዎች ምናልባት እንደተከታተልከው የሚያውቁ ከሆነ አንተንም ሊከታተሉህ ይችላሉ። ስለዚህ ለተወሰነ ጊዜ ዝም ብለህ መከታተልህን ታቆምና ቀስ እያልክ ከዛ ደግሞ እንዳዲስ ትጀምረዋለህ። እኔ እናንተም እንዲህ በተደጋጋሚ የምንታይ ከሆነ ምናልባት አንተን እየተከታተሉ ሊሆን ይችላል። ስለዚህ እኛንም ላይ ጉዳት ሊያደርሱ ይችላሉ። ትለዋለች። በጣም ጥሩ፣ በቃሽ። እንግዳው